የኔ ኑሮ ካሁን በኋላ ያንቺ ሆኗል። እኔ ፍቅር እኔ ጉጉቱን ሊገለኝ ነው። በእናትሽ እኔ ልግለጥ። እንዳትገልጭ፣ ይልኩ ብቻ ይሄ ነው ሰርፕራይዙ። እንዳትለኝ። ምን ይሰማሻል? የፌስታል ድምፅ። በእናትሽ አይኔ ልግለጥ። አሁን መግለጥ ትችያለሽ። እኔ ያላሁነ ብቻ ማን ሄዴናት መልሰልኝ ፍቅር ውድድድ ነው። እሺ፣ የማደርግ እኔ ውድድ አደርግሻለሁ። አንተ እኮ አታደርገውም አይባልም። ሌላ ሰርፕራይዝ ገዝታልኝ። አይ፣ ይህ እንኳን ደሞ እየገዘው ለስጦታ ነው። ምን አይነት ስጦታ ለበዓሏም ይሁን ሽፎን ቀሚስ ገዝቼላት እኔ፣ ስንት ጊዜ ሽፎን ግዛልኝ እንዳላልኩ። በቀጣይ እኩል አንጅ ገዛልሻለሁ። በቃ አትወደኝም ማለት ነው አይደል? አረ ነፍሴ እስኪጠፋ ድረስ ወድሻለሁ። ታዲያ እጅ ላይ ይዘ ሌላ ጊዜ ታስጠብቀኛል። ይሄ እኮ ለማየ ስለሆነ እኮ ይገዙ። ታዲያ ምን ችግር አለው? ለእሳቸው ቀስ ብለ ትገዛላቸዋል። መቼም አይቸኩርም። ለነገሩ ልክ ነሽ። በአለም ገና አይደለ። እንደውም ለእሷ ቀስ ብዬ ይገዛላታል። አመሰግናለሁ። በቃ ገብት ይል ትንሽ ትጮች

አንተ ቆይ አትበላም እንዴ? በዛች ምስኪን ተመርኩዝ የልብን አደረሰ አይደል? እስኪ ባክህ ታሪ ተው። ራሱ ጨንቆኝ ደግሞ ምን ነው? እስኪ ተው ሁሉን ቢናገሩት ወደ ባዶ ይቀራል ትላለች እንዴ? እሱ ስልክ ናቸው። ያው ከሁላችንም ተበድረህ እኮ ባዶ ወዳችንን አስቀራን። ታሪ አልቀለድኩም። ካንተ በላይ ቀለኛለ እንዴ? በቁብር አርባ ሺህ ብር ማኔር የምትገዛ የደሃ ሙልቅ አቃ ቆይ። ታሪ ወንድምህ አይደለሁ እንዴ? ለምን ታስታውሰኛለህ? ቀላል አስታውሳለሁ። ገና እንቅልፍ እንዲነሳ ነው ማደርግ። እሺ፣ የሆነው ሆኖ ታሪ፣ አንድ ነገር ታማ ብቻ ብድር ልጠቀም ባልሆነ የለኝም። አረ ብድር አይደለም። እና ምንድን ነው? የሆነ ጥፋት ሳላጠፋን ከ ከተረፉ ጋር ከተጣበስክ ጀምሮ ምን ሳታጠፋው ለታውቃለህ? እስቲ ምንድን ነው ልስማ። ኤደን፣ የሚያናድድ ነገር ሳላደርግ ምስኪን አገኘው ብለ ተጫወትበት። ታሪ፣ እኔ እኮ አስቤው አይደለም፣ ድንገት ነበር የሆነው። ቆይሽ ምንድነው የሆነው? ጸጉሩ ልሰጣት ሲሄድ ሄዱ ለማየ ገዛችላትን ቀሚስ ሰጠልኝ ብላ ይዤው ይጄ ነበር። እሺ ከዛስ? የኔ ፍቅር ደግሞ ቀሚሱን ስታይ ወደደችውና ወሰደች። ወይኔ ጉዴ ወይኔ ጉዴ አሬ ልጅ በልጅነት የጨጓራ በሽተኛ ላይ ያደረገኝ ነው። አንተ ቆይ ምን አይነቱ ደነዝ ነህ? እንዴት ለማም የተገዛ ቀሚስ ለዛች ምናምን ተሰጣለ? አንተ ማሰቢያ ተደፍኗል እንዴ? ታራ አላውቅም። በቃ በጣም ስለወደድኳት ማደርገውን አላውቅም። ይህ ፍቅር አይደለም እሺ ልክፍት ነው ልክፍት አሁንማ መደወል አለብኝ ማን ጋር ተረፉ ጋር ቀሚሱን ሲጣድገኝ ነው የምቀበላት እኮ ምን አግብቶ ዝም በል ደሜን አታፍለው አንተንም እዚሁ ነው እሺ የምደፋ ምን ይላል ይሄ ጨምላቅ ምን አባቱ ፈለገ ደግሞ እሺ ምን ፈለክ ይኸውልሽ የወሰድሽውን ቀሚስ ትመልሻለች አረ ባክ የምን ቀሚስ ነው ደሞ፣ እየሰጣኝ ይውልሽ ማን ዶንኩን ጠንቅሽ ታውቂኛለሽ። የማሚ ሽሽን ቀሚስ ካልመለሽ እንደ ቡና ወቅጪ ነው ሽ። ማፈላሽ ሞያ የለክማ የሆንክ የሰው ትንሽ። እንዳንቺ አይነቱ ሌባ ነው የሰው ትንሽ የሰው ልክ አታቂማ። አረ ተር ተረጋጋ፣ ብናት ዝም በላ አንተ። ይሄ ቦቅቧቃ ፈሪ እያለ ነው አይደለም ያሰደበኝ። ይውልሽ ሰሚኛለሽ፣ ቀሚሱን ለመመለስ ሁለት ሰዓት ሰጥቼሻለሁ። በሁለት ሰዓት ውስጥ ግን ካላመጣሽ ምን እንደማደርግሽ አይደብልሽ። ምንም አታመጣም ባክ ኧረ፣ ታሪ ግን ምን ሆናል? ፍቅረኛ ላይ ይዛት ለአንተ ዝም በልሽ፣ ደሜን አታፍለው። ቆይ ታሪ ግን በማፍቀሪ ደስተኛ አይደለ? በማፍቀሪ ሲሆን ያፈቀርከው ያቺ ምናምን የተረፉን በመሆኑ ደስተኛ ያልሆንኩት። ታሪ ግን ወዴት ልትሄድ አላቅም። ምን አገባ አይታ እንዴት አድርክ? ምን ሆነክ? ነፊት ው ይጣልከው። እኔ ሳሚ የሚባል ልጅ አቃጥሎ ይደፋኝ ነው። ሳሚ ደግሞ ምን አደረገ? ያቺ የሴጣን ጥለ ምን እንዳስነካችሁ አላቅም። ድንዝዝ ብሏል። ድንዝዝ አትፍረድበት። ተይዞኮ ነው። እና ፍቅር እንደዚህ ጀነፈል ያደርጋል። ከልብ ከፍቅርክ አይደለም። ጅንፍል ቢረግጡ እንኳን እማትሰማ መሬት ትሆናለ። እና እንደ መሬት እየረገጠችው ትኖር ብዬ ዝም ማለት አለብኝ? እሱማ የወንድምነትን ትመክረዋለ፣ እንዳይጎዳ ደግሞ ትንከባከበዋል። እኔ ምልሽ ኤዱዬ፣ እኔ ጓደኛሽ ነኝ። ሳሚ ግን ምንሽ ነው እንዴ? ማለት ጓደኛዬ ነው። ሌላ ምን ይሆናል? አይ እኔ እንኳን እኮ እህቱ ነው የሚመስለኝ። በሱ እኮ የሚጨክን አንጀት የለሽም። ግን ኤዱዬ፣ አያናድድሽም? በጣም ያናድደኛል። ልክ ደግሞ አጠገቤ መጥቶ ቅልስልስ ደስ ሲል በቃ በሱ ላይ መጨከን አልችልም። አዎ እሱን እንኳን አየ ነው። ግን ቆይ ዛሬ ምን አድርጎ ነው ያናደደ? እሱ ብቻ አይደለም፣ አንቺም ጭምር ነሽሽ ያናደድሽ እኔ ደግሞ ምን አደረገኝ? እንግዲህ ያው ስለማ ሚስጣት ያለሽውን ሽንሽን ሽን ቀሚስ ሄዶ ለዛች ለተረፉ ሰጥቶልሻል። ምን ቆይ ምን ማለት ነው? እንግዲህ መሬት ነው ብላ ደህና አድርጋ እየረገጠችልን ነው። ወይ ሳሚ እንደ ምን ይሻላል? ምን ባደርግ ነው የሚሻለው? ኤዱዬ፣ የሳሚኑ ህይወት ማዳን ካለብን አንቺ እርዳታ ያስፈልገኛል። እስኪ አስቢው እንደዛ የሚወዳት ሚሳሳላት እናቱን ካስረሳችሁ ህይወቱን በቃ ትልቅ አዘቅት ውስጥ ነው የምከተው። ስለዚህ ግዴታ አንቺ እርዳታ ያስፈልገኛል። ግዴታ ከሱ ህይወቱ ውስጥ ነቅለን ማውጣት አለብን። እሺ እኔ ምን ልርዳ? ተቅለሱልሶ እንኳን ከችግሩ መውጫ ቢያደርግሽ ማለት ነው። ጨክን ብለሽ እንቢ በይ በእግዚአብሔር። እሺ እሺ ደዛ የእኔ ፍቅር ስትል ትንሽ እንኳን አታፍርም? እኔም በጨዋት እባክህ እኔ እንድታይ መጣህ። የእኔ ፍቅር በቃ እጥፍቻለሁ፣ ይቅርታ። ሲያስጠላ በእግዚአብሔር አንተ ካጣ ጋር በሆነው እንደዛ ሲፈነጭብኝ የት ነበርክ? ዘራፍ አትልም? ወንድ አይደለም። ዘራፍ እኮ ለማለት ሞክሬ አለው፣ ግን ምንም። ግን የሚባል ነገር የለም ፈሪ ስለሆንክ ነው። እኔ ደግሞ ልፍስፍሱን አይመቸኝም። እሺ የእኔ ፍቅር፣ ተልፈስፍሽ እኮ አይደለም ግን፣ በቃ የእኔ ጥፋት ስለ ነበረ ነው ዝም ያልኩት። ለኔ ፍቅረኛ ሽንሽን ገዝቶ መስጠቱ ነው ጥፋቱ። ለኔ ፍቅር ነግሬሽ ነበር እኮ እንዴት ረሳሹ? ሽንሽኑን እኮ የገዛሁት ለማየ ስጦታ ነበር፣ እና ላንቺ አይደለም። ለሚያመጣውት ገደል መግባት ቻልሽ እያልከኝ ነው? አረ በፍጹም እንዴ! እንዴት አንቺ ውዴን፣ እንዴት እንደዛ እላለሁ። አልክ እንጂ ውዴ። በቃ ተረጋጊ፣ በእናትሽ ደም ግፊትሽ ይነሳል። እሺ አትናደጂ ደግሞ። አንተም ብሎ ሀሳቢ። ደም ግፊቴ እያመጣብኝ፣ ደም ግፊትሽ ይነሳል ትላለህ። በቃ ትናደጂ የእኔ ፍቅር፣ ቀሚሱን የገዛሁት እኮ ላንቺ ነው። ደስ ይሻልካል ሁሉንም ነገር ነገሮች ነው አይደል? ሂዱዬ፣ ምን አባት ላደርግ ወድጄ እኮ አይደለም። ተሸነፈ። ኧረ ሂዱዬ ዝም አትበይ። እኔ እኮ አላ ደረኩልህ። እንዴት የእናትን ስጦታ ሳልፈት ትሰጣለህ? ሄዱዬ፣ እኔ እኮ ሁሉንም ነገር አስብህ አይደለም። ሳላስበው በቃ በፍጥነት ነው ያለው። ሳበልታሃል። አልበላሁም

ይ ሰሙትልሽ፣ በሳንቀው ደረጃ ሰድ ምንድን ነው ያልው? በሳንቀው ደረጃ አይ፣ ከዛ በእኔ የሚጨክን አንጀት እንደደልሽ ይቋቃል። ስለዚህ አልጨክንብኝም ብለህ ነው ደጋግመህ ብታጠፉ? ኧረ እንደሱ አይደለም። እና እንዴት ነው አሁን እኮ ታድቀን ነበር አረ ኤድውዬ ይቅርታ አድርግልኝ። ሳሚ ፕሊስ በቃ ውጣልኝ፣ ሂድ። ደሳለህ ከአንድ ይቅርታ መልሼ ይደውላለሁ። ምኑ ነው ደስ ያለኝ? ከየደንጋ ስላ ቀሳሰርገኝ በጣም ነው ደስ ያለኝ። ቆይ ግን ታሬ አንተ ጓደኛዬ ነህ ወይስ ጠላቴ? እስቲ እሱን አንተ ንገረኝ። ምን እመስልሃለሁ? ጠላቴ። ጓደኛዬማ ብትሆን እ የወደድኩትን ሁሉ ትወደልኝ ነበር እኮ እኔ ታሬንእያችን ደህቅምጥል አንተ ወደድካት ብዬ መወዳት ምን አለበት? አላደርገውም። ከፈለክ ጠላት አድርገኝ። እስኪ ንገረኝ ግን ምን አድርጋ ነው ይህን ያህል ጥምድ አድርጋ ያዝካት? አንድ መሬት የሆነ ወዳጅ አለኝ፣ እሱን እየረገጠች አደማችብኝና በጣም አስጠላችኝ። አሀ፣ መሬት የሆንኩት ወዳጅ ህኔ ነኝ? ጠላቴ ነህ እኮ ብለኛል። እኔ ደግሞ ያወራው ስለ ወዳጅ ነኝ እንጂ ስለ ጠላቴ አይደለም። ስማ ታሪ፣ ወሬ ያማረልኝ ብለህ ዝም ብላ አትቀዳድሽ። በቃ ከኔ ጋር ጓደኛ መሆኑን የምትፈልግ ከሆነ የግድ ትቲ መቀበል አለብን። አልቀበል። ስለዚህ እኔ እናንተ ጓደኝነት እዚህ ጋር ያበቃል ማለት ነው። በጣም ጥሩ። ስለዚህ ያበደርኩም ብር መልስልኝ። እንዴ ታሪ፣ እያወቅህ እጄ ላይ እኮ ምንም ገንዘብ የለም። ታውቃለህ አይደል? በመጀመሪያ ደረጃ እኔና አንተ ጓደኝነት ስላበቃ ታሪ እያልክ አታቆላምጠኝ። ደግሞ ይኑራ ይኑራ ይመለከተኝ። ብሬን አንጣው ሽታሬን ኬት ለምጣ፣ ለምን ታረፉና ጠይቃት። እንደዛ የምትኮራባት ፍቅረኛ እኮ እምቢ አትልም ትሰጣለች። አታሳፍረም። ምን ፈለክ ብታይ እኮ ለአንቺ ክብር ሲባል ከተሬ ጋር ግብግብ ይዤ እኮ ነው የደወልኩልሽ። እስኪ ቲቲሙች ሙች በለኝ ሙች። የኔ አንበሳ ዛሬ ገና አኮራኸኝ። አረ ገና ምን አይተሽ ደግሞ እኮ ከዚህ በኋላ በቃ ቲቲንም አትቀበላት፣ ከሆነ አጠገቧ እንዳደርሰ እኔማ አጠገቤ እንዳደርስ ከሆነ ያልኩት የኔ ፍቅር፣ በጣም ነው የምወድሽ። እንዴት እንዳኮራኸኝ አይዲያ የለም። አዎ የኔ ፍቅር ደግሞ በቃ ከዚህ በኋላ ከተረጋ ጠላት ሆነን እንድንቀጥል ብድሩን መክፈል አለብኝ እና እና በቃ ምስት ሺህ ብሩን አበድርኝና ከዚህ በኋላ አጠገባችን እንዳይደርስ እንገላገለው። ደፋር። ሄሎ፣ የኔ ፍቅር ሄሎ፣ ሄሎ አትሳሙኤል ብሬን ሰጠኝና ሊድበት ታሪ ቲቲኮ ጆሮ ላይ ዘጋችብኝ። እና ተስጋው ከኔ ሕይወት ጋር ምን ያገናኘዋል? ታሪ በቃ ለእሷን ለሰጣት ለእኔም ሁለት ሰዓት ሰጠኝ። እኔ ገንዘቡን ከየትም ብዬ ፈልግ ያመጣልሀል አለው። ሁለት ሰዓት ብቻ ሁለት ሰዓት ብቻ። እሺ ሁለት ሰዓት ብሬን ይፈልጓል። ሁለት ሰዓት እሺ ከሎት ያው እንደ ተለመደው እየመጣልሽ ነው። አያደርገውም ደግሞ የሄደው እንደማት ይሄዳ እንደማትጨክኒበት በስለማክ ሰበብ ፈጥሮ መምጣቱ አይቀርም። በእኔ ጣሉት አሪ በአሁኑ ጨክን እና ምልበት። ይኸውልሽ የአንቺ ቅጣጣ ደግነት ምንም ነው የማይጠቅመው። ይባስ ወደ ገደል ነው የሚከተው። አታስብ፣ ጨክን ልበታለሁ። በቃ እንግዲህ አደር ሄዱ። አታስብ

ቃራ ለፖሊስ አመልክቻ አስቀፈድደዋለሁ። ከሰጠሁሽ ሁለት ሰዓት ውስጥ አንድ ሰአቱን ተጠቅመሻል። በሰጠሁሽ አንድ ሰዓት ውስጥ ግን ቀሚሱን ይዘሽ ማትመጪ ከሆነ እኔን አያደርገኝ፣ ደግሞ ስለ ዝናዬ በደንብ አድርገሽ ታውቂያለሽ። እኔ ቲቲ ማንንም አልፈራም። እሺ፣ በሰጠሁሽ አንድ ሰዓት ውስጥ ቀሚሱን እዚህ ቦታ ይዘሽ ካልመጣሽ እኔን አያደርገኝ። ምን ይመስላል? ቅቅናዳ ዱዬ ምን ልታደርግ መጣ? ናፍቀሽ ካፍቀያለች። አሁን ውጣ በል። ወጣስ? አረ ዱዬ በፈጠረሽ ይቅርታ። አደረግኝ። እንደማልጨክንበት ስለሚታቅ ነው አይደለ? እንደዚህ የምትሆንብኝ ደሞልሽ

ችላለው ይሁን ቢያመኝም ጨክን አንተን የሚጠላ ኧረ እኔ ሳንጀት የለኝም አንተ ምን ሆነህ ነው ደህና ነህ ሂዱ ምን ሆኖ ነው ኧረ ምንም አልሆንኩም እኮ ያው አልፎ አልፎ እንደዚህ ያደርገኛል ታሪክ ልግም ታውቂው ማለት ቆይ ሁሉ ዓመት እኔ እንዴት አላውቅም የዛሬ አምስት ወሩም እኮ እንደዚህ አድርጎ ይሁን ግን አኪም ቤቴጂ እንደዚህ አይነት ነገር በጭንቀት ይከሰታል። ምን ነበር? ጥፋተኛዋ እኔ ነኝ። በጭንቀት ድፍት ላረገ የነበርኩት። ቆይ እሺ፣ አሁን ግን እንዴት ነው? ሄዱዬ እያለች ምን ሆናለሁ ብላ በህይወቴ እንደዚህ ደንግጫ አላውቅም። ከዚህ በኋላ በምንም መልኩ እንደዚህ እንዳትጨነቅሽ። አልጨነቅም ደግሞ ነው። ቆይ እንደቀላጥ ቼ ቢሆንስ ምን ይውጣኝ ነበር? አይዙሽ መሽን ጥዬሻለሁ። ቃል ገባልሽ። ደም ተነስቺ። ቆይ ምን ምን ተፈጥሮ ነው? እኔ እንጃ። ትንሽ ተጨናነኩ መሰለኝ። አዞራኝ ነው በቃ

ቤት ሳላደርስ ስም አይመለስ እንዴ? ምን ሆነሻል? ሰዓቱ እኮ መሽቷል። ደግሞ አንቺንስ ማንሽን ይሻል። እኔ እንደሆነ ነው ችግር የለውም። እኔ በራይድ እመለሳለሁ። እሺ። ደረቅ ነሽ እኮ በቀልሽ አይደል? ባንተ ቀልድ እንደማለት ታውቃለህ አይደል? እኔም እኮ ባንቺ ቀልድ አላውቅም። ኤደን ሞኝ ነች እያልክ እንደፈለግ ታጃጅ ልኛለ ኤድሞች፣ እኔ ባንቺ ቀልድ አላውቅም። በትቲስ እንዴ? በትቲም ቀልድ አላውቅም። ቲቲ እኮ በጣም ማፍቅር አስቀረኛ ነች። እቺ ደግሞ በጣም የምወድሽ ያት ምናው ሀሳብ ገባሽ? አይ ምንም ሳሚ ነው። በእናትህ እንደዚያ ትጨነቅሽ። እኔ አንተን እንደ ዛሬ የሆነ በፍጹም አይታልች ሂዱ ያ ታሰቢ ከዚህ በኋላ ምንባለነሽ? እንዲህ ስንከባበር በጣም ደስ ይለኛል ደግሞ ጠብቅሽ እኔ ቲቲ ባልሰራል ምንድነው የምትሰሪልኝ ስጋ ወጥ ሽሮ ወጥ ለነገሩ ምን ማያልሽ ሙያሽ ሁሉ ሌብነት ነው እኔ ቲቲ ነው ሌባ እያልከኝ ያለህ አዎ አንቺን ነው ምን ነው እምቡር እምቡር አልሽ ጭራሽ እምቡር እምቡር አልሽ አዎ እምቡር እምቡር ለነገሩ አንተ ምን ታረግ ያ ጅላንፎን አይደለም ያሰደበኝ ለማንኛውም እኔ ከማንም ልቅምቅም ጋር አልወርድምሽ ትሽ ልቅምቅምስ አንቺ ነሽ የማንም ልቅምቅም የሰው ልክ አያውቅም ቢያውቅም አይጠነቀቅም ማለት ጄሪ

ሂዱ የኔ እዚህ ጋር ቆሜ እጠብቃታለሁ። በቃ አንቺ ተመለሽ። አይ እንዴት ሳላስገባማ አልሄድም። አረ ደህና እኮ ንግን አትጨነቂ። ደግሞ ከአንቺ ጋር ከዚች የሚደብራት ሲል ተመለሽ። እንግዲህ ተናድገኩ። አረ እንደ መጣች አንዴ ፍቅር የለው ነው ትችያለሽ፣ ግን ቀስ እያልሽ እንዲጨነቅብኝ አልፈልግም። ምን ምን ምን ምን? አንቺ ማን ስለሆንሽ ነው እንዲጨነቅ አልፈልግም? ምናምን እንትን እኔ ምንም ልሁን ግን ደግሞ በሳሚ በፍጹም ቀልድ አላቅም። ወይኔ ቲቲ፣ አንቺ እንዴት ብደፍሪ ነው እንደዚህም ታዋሪኝ? ስም ተረፉ ነገር አትፈልግኝ እሺ። እኔ ምንም አላደረኩሽ። ማን ነው ተረፉ ያልሹ? እኔን ተረፉ አው ምን ነው ስምሽ? አይደለም እንዴ ሲጀመር፣ ጠላቴ አንተና ቆመት አሰድበኛል ሲሰርበኝ፣ ምንም አይመስልህም። እንደዚያ ከሆነ ቺን ሴት ከዚህ ቦታ ሶራ አድርግልኝ። ኤዱይ ነገርኩኩ፣ በዚህ ሁኔታ ቤት ሳላደርስ ንቅንቅ አልልም። በባልና በሚስት ማለት ስገቢ ትንሽ እንኳን ለራስሽ ክብር የለሽም እንዴ? ስሚ ተረፉ ሰምኛለሽ። እኔ ቲቲ ነኝ ተረፉ አይደለሁም። ቲቲ ማንም ምን ይኔ አያገባኝም፣ ግን ሰምኛለሽ። ሳሚን ቤት ሳላደርሰው የትም ንቅንቅ አልልም። ባልና ሚስት ላልሹ ደግሞ ባልና ሚስት አይደላችሁ፣ ፍቅረኛ ሞች ናችሁ። እሱንም ደግሞ ለእሱ ለማለላት ብዬ ነው። ክብሬን ዝቅ ስታረገው እያየ ስም ታመልክ አይደለም? ጥሩ ችግር የለውም እኮ ካሁን በኋላ ግን ተፋተናልሽ የኔ ፍቅር። እንደሱ ማታደርግም። እኔ ሄዱና ወራታለሁ ኤዱዬ በቃ ፕሊስ እጄ አልሄድም። ኤዱዬ በእናትሽ፣ እያናደድሽኝ ነው፣ ክፉ ነገር አታናግሪኝ። እጄ የፈለግኸውን ክፉ ተናገር፣ ከዚህ ግን ንቅንቅ አልልም። እየጠበኩ ነው፣ ወይ እሷን ወይ እኔ አልል፣ እዛ ደግሞ ሄዳለሁ። ኤዱዬ ስሞትልሽ። እጄ ቆይ እዚህ ያለሁት ለምን ይመስልሃል? አንተ እንዳትሞትብኝ ብዬሽ እኮ ነው። ቆይ ቆይ ቆይ ቆይ እንዳትሞትብኝ ስትይ ሳሚ እኔ አንቺ ያደረገው ማነው? እባክሽ እኔ ምን ታመጫለሽ? ምነው ታፈቅሪያለሽ? እ ያው በወንድምነት ሳይሆንሽ ግን እኔን ለመቀማት ሳትፈልጊ ነው የምትመስይው እ እንግዲህ አንቺ ካልሽ ምን ይደረግ፣ ይሁና። አንተ ጅላንፉ ምን ትጠብቃለህ? አባውራት እንጂ በእናትሽ እጅ፣ ለምን ታበሳጭኛለሽ? ለምን እንደ ጠላሽ ታደርጊኛለሽ? እጅ፣ በቃ እሺ፣ አንተ ከምትጠላኝ እሄዳለሁ፣ ችግር የለም። ግን ሳሚ፣ እቤት ውስጥ ገባ፣ እደውልልኝ። እሺ፣ ስሚ ደግሞ ሳሚ መቼም ያንቺ እሺ ወንድሜ ምናምን ያች ባትጃጃይ ነው የሚሻልሽ። ተሲ ልጅም ይመሽባታል እና ሳይመሽብሽ ደግሞ ቢጤሽን ብትፈልጊ ነው የሚሻልሽ። እንደማላገኝ ያው ቃልቤ ለኔ እንደማቱ ነኝ ተረርቶታል ቀልቤ ሆነን ጽንፍ ለዝምባ ካልተራርቆ ዛሬ ይፈቅርሃል ልቤ ተስፋ ቆርጦ የአይኖች የቀዳዶች እምባ ያፈለቁ ጉንጭንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈሴ ቆርጠ ስትለየኝ እንዴት ይቻ